ለአመታት በስቴዲየም ተገኝተው ክለባቸውን ለመደገፍ የናፈቁ በርካታ ደጋፊዎች የታደሙበት የወዳጅነት ጨዋታ ትናንት በጎንደር አጼ ፋሲለደስ ስቴዲየም በፋሲል ከነማና ቅዱስ ጊዮርጊስ መካከል ተደርጓል። የጎንደር ዩኒቨርሲቲ ሰባኛ ና የስፔሻላይዝድ ሆስፒታል አንድ መቶኛ ዓመት ክብረ በዓልን ምክንያት በማድረግ ነበር የእግር ኳስ ጨዋታው በሁለቱ ክለቦች መካከል የተካሄደው። ጨዋታውም በተጋባዡ ክለብ ቅዱስ ጊዮርጊስ ሁለት ለአንድ አሸናፊነት ተጠናቋል። በ1928 የተመሰረተው ቅዱስ ጊዮርጊስ እግር ኳስ ክለብ በ1 1960ዎቹ ከተመሰረተው ፋሲል ከነማ ጋር ለረዥም ጊዜ ቆየ ወዳጅነት ያለው ሲሆን ትናንት የተደረገው የእግር ኳስ ጨዋታ ደግሞ ያላቸውን ትስስር ይበልጥ ያጠናክረዋል ተብሏል። ስፖርት ማህበረሰብን በማስተሳሰር ረገድ ያለው ፋይዳ ከፍተኛ ነው ያሉት የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን ለአራት ዓመታት ክለባቸውን መደገፍ ያልቻሉ የአካባቢውን ነዋሪያዎች ለማነቃቃት በማሰብ ውድድሩ መደረጉን ገልጸዋል። የፋሲል ክለብ በደጋፊዎቹ መሀል በሜዳው ላይ ቢጫወት ደጋፊዎችና ክለቡን ቃል ኪዳን ያድሳል። ህዝቡ እንደሚታወቀው ግጭት ወይም የተለያዩ ችግሮች ያሉበት አካባቢ እንደመሆኑ መጠን እንደ መንፈሱንም የሚያድስ ወጣቱንም የሚያነሳሳና ከተለያዩ ጭንቀቶች ሊያወጣ የሚችል በመሆኑ ይሄ ዝግጅት ቢካሄድ ጥሩ ነው የሚል ሀሳብ ተነሳ። እኛም ይሄን ነገር አምነንበት ዝግጅቶች ስናደርግ ቆይተን፣ በተለይም ደግሞ የእግር ኳስ ፌዴሬሽኑ እንዲሁም የቅዱስ ጊዮርጊስ እግር ኳስ ክለብ ፈቃደኛ ሆነው እዚህ መጥተዋል ማለት ነው። ከኢትዮጵያ ብሔራዊ ቡድን ጋር ለመጫወት ጥያቄ አቅርቦ የነበረ ቢሆንም ለዓለም ዋንጫ ማጣሪያ የነበረው ጊዜ የተጣበበ በመሆኑ ሳይሳካ ቀርቷል ያሉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ የወዳጅነት ጨዋታው ያለው ጠቀሜታ የጎላ ነው ብለዋል። ጠቀሜታው የጎላ ነው፣ በተለይ አሁን አሁን ባለው ተጨባጭ ሁኔታ በተለይ ጎንደር ላይ በዚህ ደረጃ ህዝቡ ተሰብስቦ ከውጭ የሚወራው እና አሁን እዚህ ቦታ ተገኝተ የምታየው እጅግ በጣም የተለያየ ነገር ነው። እዚህ አጋጣሚ ቅዱስ ጊዮርጊስ ስፖርት ክለብን ማመስገን እፈልጋለሁ። ከአብሮነት ነው የምናተርፈው። ተያይዘን ከሰራን፣ ወደ ታችም ተግዶ ተያይዞ ከተሰራ እዚህ የሚንገራገጨው የእግር ኳስ ውጤት ሊስተካከል ይችላል የሚል እምነት ነው። ከዚህ ደረጃ ግን ልመሰገኑ ይገባል። ከኮቪድ ወረርሽኝ በኋላ ክለቦች በሜዳቸው የመጫወት እድል ማጣታቸው በስፖርቱ ላይ ያሳደረው ተጽዕኖ ከፍተኛ መሆኑን የገለጹት አቶ ኢሳያስ በአጼ ፋሲለደስ ስቴዲየም የተመለከቱት የደጋፊዎች ድባብ እንዳስደሰታቸው ነው የተናገሩት። ቆየን እንደዚህ አይነት ደጋፊ ካየን ሁሉ 2019 በፈረንጅ የዛሬ አራት ዓመት አምስት ዓመት አካባቢ ቆይተናል። ስድስተኛ ዓመቱን ይዘዋል። ኦፍኮርሳ ይናፍቃል። ባዶ ሜዳ ነው ስትቀርብ ድሬዳዋ ላይ ውድድር ስካሄድ ድሬዳዋ ከነማ ያለ ቀን ብቻ ነው ሰው ትንሽ የሚገባው እና ድባቡ ለካ ስታስቦ ሰው ከእግር ኳስ የራቀ ይመስልን ነበር። ሆመንታዊ ቤዝ በሚሆንበት ጊዜ በዚህ ደረጃ ሊሆን እንደሚችል የሚያሳይ ነው እና ወል ወደፊት እናስቡበት ሀገራዊ ሁኔታዎች ሲፈቅዱ ሊሆን እንዲችል የሚታሰቡበት ነው የሚሆነው። የጎንደር ዩኒቨርሲቲ ከፋሲል ከነማ እግር ኳስ ክለብ ጋር በቅርበት እንደሚሰራ የተናገሩት የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን በስፖርቱ ዘርፍ ያሉ ችግሮችን መንስኤና የመፍትሄ አቅጣጫዎችን በተመለከተም ዩኒቨርሲቲው የምርምር ስራዎችን እያካሄደ ነው ብለዋል። የከፍተኛ ትምህርት ተቋማት ችግሮችን መለየት፣ የመፍትሄ ሀሳብ መጠቆም ይጠበቃል። ከዚያ አኳያ የስፖርት ሳይንስ ትምህርት ክፍልም እስከ ድህረ ምረቃ እስከ ማስተርስ ድረስ በመክፈት የሰለጠነ የሰው ኃይል ከማውጣት ባሻገር የተለያዩ ምርምሮችን ይሰራሉ። በቀጣይም አሁን ያለውን የስፖርቱን ችግር በመለየት በኩል ትኩረት ሰጥቶ ለመስራት እየተንቀሳቀስ ነው የምንገኘው። የአጼ ፋሲለደስ እስቴዲየም እድሳት በፍጥነት ተጀምሮ እንዲጠናቀቅ ለማድረግ የጎንደር ዩኒቨርሲቲ ከሚመለከታቸው አካላት ጋር በትብብር እንደሚሰራም ነው የተገለጸው።